ወደ አፍላ የተሻገሩበት ዘመን ከዛ ወጥ እስከ አሁን ድረስ ስንት ዓመት ሆነ? ሀስራ አራት ክፍለ ዘመናት ያላነሰ ማለት፣ ይሄን ሁሉ ዘመን ተሻግሮ ሱናቸው መቷልኛ ነ አበለይ ሱና ነው የምንኖረው በግላችን ስሜት መሆን የለበትም። የሚባለው ለዚህ ወፊኩም ረሱሉ በእናንተ መካከል መልክተኛው እያለ ትምህርቱ ሱናው ተግባሩ ሁሉ ነገሩ የነቢዩ አለ ሰላት ወሰላም ሁሉ ጉዳያቸው እኛ መካከል ያለ እኛ ያለ ነቢዩ ሙስሊሞች አደረገን። ይህን እንድና ያለ ነቢ መሐመድ አለ ሰላት ወሰላም ስምና ይ ለእኛ ለቀደምቶቹ በወቅቱ ነበራቸው ከአምቢያዎቻቸው ጋር በስልምና አሳልፈዋል። እኛ ደግሞ ነቢዩን አለ ሰላት ወሰላም በመከተል ነው። ወአነ አወሉል ሙስሊሚን ብለው እኛን ደግሞ ከኋላቸው ባስከተሉን መልኩ ተከታዮቻቸው ሙስሊሞች ነን ማለት ነው። ስለዚህ እንዴት ትከዳላችሁ እያለ እየጠየቀ ነው። ይህን ነጥብ ለምን አመጣው ካላችሁ ወይም የቁርኣኑን አያ ያስታወስኩበት ምክንያት በአሁኑ ሰዓት በየጎዳኑ፣ በየጉሊቱ፣ በየሆቴሉ፣ በየሆስፒታሉ፣ በየትምህርት ቤቱ በዩኒቨርሲቲ ሁሉ ጭምር በተለያዩ ስፍራዎች ኢስላምን ሀቅ መሆኑን በሚያውቁ ሰዎችና በሚፈሩት ሰዎች ሙስሊሞች እየተሰበኩ ነው። ኢስላምን ይፈሩትን ያውቁት። አሁን ቁርኣኑ ፓወር ከፍተኛ መሆኑን ያውቃል። ሊዳፈሩትም አይችሉም፣ ከአቅማቸው በላይ ነው። ነገር ግን አንተን ሊዳፈሩ ይፈልጋሉ። ይህ አይነት ባህሬ ለጠቅሷን ፍልግም አሁን ከሌሎች ፍጥረታት ውስጥ የሆነ አይነት ፍጥረት ባህሬ ነው፣ እኔ ባየሁት መልኩ ማለት ነው።